ሰላም ሙድና የተከበራቸው ኤልሲ ቤተሰቦች እንዲናችሁ፣ ደና ናችሁ? እኔ ደና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እኔ ዘ ሁሉ ሰላም ሁሉ መልካም ነው። እንግዲህ አንድ ቀን ከኤልሲ ጋር በሚለው እንደዚህ ትልቅ ሞል ውስጥ ገብቼ እንደዚህ እንደምታዩኝ ዩኝ ዩኝ መማራይ ነው ዩኝ ስ አላስቀም የሆነ ነገር እኮ ሰርፕራይዝ የሚያደርገኝ ነገር ስራ ሻርፕ ያለባበስ እንመጣበታለን ስለ ሻርፕ ያለባበስ እንመጣበታለን ማለት ነው። እንደዚህ እንግዲህ ሞል ውስጥ ገብቼ ይዘና ፈታ እያልኩ ነበረ። ትናንትና በጣም ደስ የሚል ምሽት ነበር ያሳለፍኩት። በጣም ደስ የሚል ጊዜ ነበር። ሆነን ለመናገር በአንድ እጄ ልጅ እየገፋው፣ በአንድ እጄ ደግሞ ቪዲዮ እየቀረስኩ ነበር እና እንዲህ መስቀሌን አፍጥጫ ነው መጓዘው እና ሁሉም ሰው እኔ ጋር ነበር አይኑ የሚያፈጣው፣ ያኔ አለባበሴ ማለት ነው እና ሴትዬ ጋር እያወራው ነው እዛ ውስጥ ንግባ ሶስት እንግባ እያልኩት። በነገራችን ላይ ሴትዬ ማመስገን በጣም ነው የምፈልገው። በጣም ጥሩ ሰውነች፣ ሴትዬ ማለት ነው። ያው ሰው ያላመ ላይ አይፈጠርም። አንዳንድ ነገር ቢኖርም ካሰርህ ጋር ግን እንደ ጓደኛ ነው የምንታያየው። በቃ ስንወጣ፣ በተለይ ውጭ ላይ ስንወጣ ልክ እንደ ጓደኛ ነው በቃ የምናወራው። እዚሁን እነዚሁን እዚህ ትፈልጊያለች፣ እዚህ ትፈልጊያለች እያለች ነበረ የምታስገባኝ የምታስወጣኝ ነበረው እና እንዲ መስቀሌን እራሱ ፍጥጥ አድርጌ ስወጣ ስገባ፣ በቃ እሷ በቃ እንደዚህ ይሄን ራሱ ብለብስ አትፈልግም። በቃ ይሁን፣ እንደሷ ብለብስ ነው ደስ የሚለኝ፣ ደስ የሚላት እሷ ማለት ነውና፣ በጣም ምርጥ ሴትዮ፣ በጣም ደስ የምትል ሴትዮ ናት። የሴትዬ፣ በዚህ አጋጣሚ ወድሻለሁ፣ የእኔ ምርጥ መዳም እና በነገራችን ላይ ልንለያይ ሁለት ወር ነው የቀረን እና እንደዚህ ማደርገው ይገባል። ይሄው ቡቲ ውስጥ ያት ሴትዬ እቺ ናት እንግዲህ አታምርም? የእኔ ወርቅ ሴትዬ፣ ያን ለብክ እንደጓደኛ ናት። እያት ገባች ማለት ነው ያት ምርጥ ማርዳ፣ ምርጥ ሴትዮ ናት የኔ ሴትዮ እና በጣም የዋህ ናት። ምናምን ነገር ከውስጡ አታቆይም ነው ወዲያው ብትናደድም ብሎ ወዲያው ብትልም ግን በቃ በጣም ምርጥ ሰው ናት፣ ደስ የምትል ሰው ናት። አንዳንድ ነገሮች በሰው ላይ ይፈጠራል አይደል መቼስ አብረህ ስትኖር። አንዳንድ ነገሮች ቢከብዱኝም እዚህ ለመስራት ግን ሴትዮ በጣም የዋህ ስለሆነች አንዳንድ ጊዜ ነገሮችን ትውት እያደረኩኝ እምሰራው ማለት ነው። እና እዚህ ውስጥ አስገቢ ብያት ያው አስገብተኝ ነው ማለት ነው። ይሄ ውስጥ ቦቲክ ነው እና ሞል ነው። በጣም ትልቅ ሞል ውስጥ ነው አይቼው አላውቅም፣ እና በቃ ብርቅ ሆኖብኛል። እኮ አያችሁ እንዴት አባቱ እንደሚያምር በጣም ነው የሚያምር ቦታው። እና ላሳያችሁ ብዬ ነው እንግዲህ ሌሎቻችሁም እንግዲህ አገራችን ሰላም አድርጎልን ደግሞ እኛ በሀገራችን ላይ እንደዚህ ዘና የምንልበት ይሄን እግዚአብሔር ይፍጠርልን ማለት ነው። እና በጣም ደስ ደስ የሚል ቆይታ ነበር ማርያም ከሴትዬ ጋር ሳሳልፍ የነበረው። እና ቪዲዮ የላ እራሱ ስልክ ያልቀርጽልኝ ብሎ ቀሶ ነበረች ታስተካክልልኝ የነበረው የምር ማለት ነው። እና በጣም ደስ ብሎ የልጅቷ ተኝታለን እኔ እና እሷ በቃ ወክ እያደረግን ነው። ልጆቹን መጫወቻ ውስጥ ጠጠታል፣ ወንዶቹን ሌሎቹን ማለት ነው መጫወቻ ውስጥ ተውና እኔ እናሷ በቃ መዞር ፈልጋለሁ ስላት ነይሽን ዙሩ ዙሮላ እየዞረን ነበር እና እንደዚህ በሚያምር ምሽት ነበር እያሳለፍ ነው። በጣም ነበር ደስ የሚለው። እና የሻርፔን አለባበስ እና የአብያዬን አለባበስ እንዴት አያችሁት? አሁን እኔ ባለብ ሰው አይሻልም? ባለብ ሰው ይሻላል። እና እንዲህ አርጌ የነበረ ምሽት የሳሳልፍ ያመሸውጠኝ ና በጣም የሚገርም የሚገርም ምሽት ነበር። እኔ እኮ ግርም የሚለኝ ደግሞ መስቀሌ እንደዚህ ፍጥጥ ብሎ እየሄደ ይመጡና ምንድን ነው ብለው ንክት ያደርጉብኛል። ሰዎቹ ማለት ነው፣ ይሄ ምንድነው ምናምን ይሉኛል እና የሚመስ ይላቸዋለሁ። እኔ ክርስቲያን ነኝ እላቸዋለሁ ማለት ነው። እዛ ስላቸው ብለውኝ ይሄዳሉ ማለት ነው። እየመጡ ይነቁብኛል። ከዛ ወደ ውስጥሽ አስገቢ አለችኝ ሴትዮዬ ደግሞ ማለት ነው። አላስገባም አልኳት። እንዳይጣሉሽ ብዬኮ ነው አላች እና ገባቸው አልፈልግም፣ አላስገባም አልኳት። እንዲሁም በጣም ነበረ ስስቅብኝ የነበረው ማለት ነው። ከቢጃማሽ ውስጥ አስገቢው ብላኝ ማለት ነው። እና እንዲህ ብያት። በቃ እንደዚህ ነበረ ስንዝናና ያመሸው። በጣም ነበር የሚያምረው በጣም ነበር ደስ የሚለው ስለ እውነት ማለት ነው። እና እነና እኔና ሴትዮ ለእኔ ኢንስፔክት ስላላት የሆነ አብራኝ እየሄደሽ እንደዚህ ስታወራይ ምናምን ፍጥጥ ብሎ ያዋታል። የሆነ ብርቅ። አንዳንድ ጊዜ እኮ ሰራተኛን በኢንስፔክት ስትይዙ ሌሎቻቸው ዲስክ ስፔሬክት የሚያደርጉት ሰዎች የሆነ ብርቅ ነው የሚሆንባቸው። እና ኔ ሴትዮ እንደምታያት እንግዲህ ኩላ ነገር የምናወራው እንደዚህ እያወራው ተ ዛ ውስጡ ወሰጅኝ አልኳት። የዛ ውስጥ ሶይዴ ስላት ነይሽ አለች። የዛ ውስጥ ንግባ ስላት ማለት ነው። እያያችሁ ይሉ አይደል እዛ ነይሽ ንግባ ብላ ይዘኝ ገባች ማለት ነው። ከዛ ተሳሳቅን ማለት ነው። እያሳኳት ነበረ። ብሩ ብሩድኖ አንድ ነገር እንዳትገዢ እያልኳት ማለት ነው። ሳሽቃብጥ የሆነ ነገር ልግዛለች ስትለኝ ብሩድኖ እዚህ እንዳትገዢ ለኝ ውጪ ወጥተን እንገዛለን ምናምን እያልኳት አይ ችግር የለውም ትለኛለች ሰ ማለት ነው። እና ከዛ ገባን ማለት ነው። እንግባ ካልኳት ቦታ ገባን። ከዛ እንደዚህ ላሳያችሁ ብዬ ነው። ደግሞ ይኸው እንደዚህ አድርጌ ውጪውን አሳያቸው። አሁን ይሄ አስፋልት ነው፣ ወደዛ ማለት ነው። ውስጥ አለን እኛ፣ ግን ወደዛ ደግሞ ወደ ታች ስታዩት ደግሞ አንተን ነው ማለት ነው። ውጭ ነው ሜዳ፣ ያኔ አስፋልት ነው ማለት ነው። እና ከዛ ውስጥ ነው ያለ ነው። ከዛ ቁጭ እንበል ምናምን ተባባልን እና ከዛ ቁጭ አልን። ከዛ ቁጭ አልን። እኔ እስኪ እዚህ ቁሚ ቪዲዮ ልስራ አልኩ እና እንደ ቁምኩ ዞር ዞር ብያየው እና እነ ስም አይጠሬ እንዳያዩኝ ብዬ ብድግ አድርጌ ሄው እንደዚህ አድርጌ ቪዲዮ ነው እያሳያችሁ ነው ማለት ነው። ይሄ አሁን ውጭ ላይ ነው በቃ አስፋልቱ ዳር ማለት ነው። ደግሞ እንደዚህ ሳዞርላችሁ ደግሞ እኛ ስንዞርበት የነበረው ሞሉ ነው ውስጡ ማለት ነው። እና እንደዚህ የነበረ ፍክት ምሽታችን በቃ ድምቅ ፍክት ምናምን ብለን ያመሸነው፣ ብላችኋለሁ ማሮች ዬ እና እያድረሞ ዳሜ ቁጭ ብላለች እዚህ የኔ ማር ስላስ ማር እኮ ናት፣ ማር የሚሚ አንዳንድ ጊዜ ግን መለያየት ባይኖር እላለሁ ማለት ነው። ልጅ መያዝ ነው ስራዬ። በእርግጥ ስራው በጣም ይከብደኛል። እንቅልፍ የለም። እንደምታዩት አይኔ ስራ ሲውቆ ጠቁሯል። እንደምታዩት ማለት ነው። እንቀፍ ከማጣት ነው። ግን እንደዚህ የሚያደርጋችሁ የእሷ የዋህነት በቃ አንዳንድ ጊዜ ይገዛኛል። እንደ ጓደኛ ነው የምንጣላው፣ እንደ ጓደኛ ነው የምንነጋገረው ምናምንና ስንጣላ በዛው ልክ ስለሆነ እዩትና ደግሞ እያልኩ ነው ማለት ነው። እዛ ሴትዮ እያልበበ ናም ትለኛለች ማለት ነው ምናምን እያልኩ እየጨቁ ማለት ነበርና አንቺ ልጅ አመመሽ እንደ እያለች ነበር እያለች ነበረ ና ከዛ ወጣን ማለት ነው። ከዛ ወጣን ደግሞ ካፊ ቁጫልን ማለት ነው። የሚጠጣ እየጠጣን ቁጫልን እና ስልኬ ቪዲዮ አልቀርጽልኝ ሲል በግድ ነው ኮራኩራ ኮራኩራ እንደ አዲስ ቪዲዮ እንዲቀርጽልኝ ያደረገችው። እዛ ቁጭ ብለን ደግሞ እየጠጣን ነው ማለት ነው። ከዛ ልጅቷ እየረበሸች ነው ቁጭ አደረግኩት ማለት ነው። ሕጻኒቱ እየረበሸች ነው። እዚህ አሁን አስተካከል እየለብሼ እየለበሰ የለም በጣም ለምሻል ነው ማለት ነው። ከዛ ህጻኔቱ ደግሞ እየረበሸችኝ ነበረ። ከዚህ ደግሞ እስኪ ብዬ ህጻኔቱን ላበሽቃት ምናምን እያልኩ ምናምን ሴትዮ ካጠገቢ ያለች እና ልጅቷ በጣም እየረበሸችኝ ስለነበረ ከስር እዩት እንዴት እንደምታለቅስብኝ፣ ና እንዴት እንደማያት ህጻኔቱን ማለት ነው። ለህጻኔቱ ደግሞ ሳታልላት ማለት ነው። እና በጣም ደስ የሚል ፈካ ፈታ ያለ ዝና መዝናናት ነበረ። ና ልክ እንደዚያ ካጠገቢ ቁጭ ብላ ነበር። ሴትዮዋን አላስገባት ነበረ። ካጠገቧ ሌላ ሴት ስላለች ተደወለብኝ ስላለች ያንን እንትን እያልኩኝ ነበረ እላችኋለሁ፣ ማሮችዬ በጣም ደስ የሚል የሚያምር የሚያምር የሚያምር የሚያምር ምሽት ነበር ያሳለፍኩት። እንግዲህ ማሮችዬ የኔ ደስታ የሚያስደስታችሁ የኔ ደስታ ፈታ የሚያደርጋችሁ ከሆነ ይህን ቪዲዮ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቡኑ አበረታቱኝ ማሮችዬ፣ እላችኋለሁ እና እንደዚህ በሚያምር ምሽቴን አሳልፍ ያለሁ ማለት ነው እና ማሮችዬ ፕሊስ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ፕሊስ አበረታቱኝ፣ አበረታቱኝ፣ አበረታቱኝ። የምር አበረታቱኝ፣ ደስ እንዲለኝ አበረታቱ። ይማረኝ፣ ይሄ እየሳቅ ነበረ፣ ነበር ከህፃኑ ጋር ነው። ደስታ የሚያስደስታችሁ ከሆነ የምር ላይክ አድርጉልኝ፣ ላይክ አድርጉልኝ። ሰወዳችሁ፣ ሰወዳችሁ ላይክ አድርጉልኝ፣ ደስ እንዲለኝ ለማለት ያክል ነው። ቤተሰቦች፣ ይሄ እንግዲህ በጣም እየሳቅን ነው። ከሴት ያን ሌላ ሴት መጣ ምንሽ ናት እያለቻት ነው ለሴትዬ ስስቄ ነበረና፣ ሴትዬ ደግሞ እህቴን አትላታለች አትመሳሰሉም ስትል ምን የምትመስልሽ ይመስልሻል? ሰራተኛ ናት ስትላት እንደ ሰራተኛ አይደላችሁም ከጠገባችን ሆና ነው እንደዛ ምትላት። ከዛ ሴትዬ ደግሞ እና ታዲያ ሰራተኛ አይደለች እንዴ ስትላት፣ ከዛ አይ በቃ እኩል ከአንቺ ጋር ስታረጊያት ነው። እዛ ሴትዬ ደግሞ እና ለጣላት ምናምን ነገር ብላ ብቻ እየተነጋገሩ ነበር እና እነሱ ሲነጋገሩ እኔ ስቃለሁ። እና ጆሮ አሁን እንደዚህ ሆናለሁ እንጂ ጆሮ ከእነሱ ጋር ነበር። እና ሴትዮ በምትመልስላት መልስ እየሳኩ ነበረ። እኔ ማለት በጣም ነበረ ፈስ አደርገው የነበረው እየሳኩኝ የነበረው ማለት ከዛ፣ ምን እያደረገች ነው፣ እንዳትቀርጨኝ ስትል የቀረስኩሽ አይደለም አልኩና ፊቴ ና ዞርኩላት። ከዛ ሴትዩ በምትመልስላት መልስ ነበረ እኔ እንደዚህ ስስቀው የነበረው ማለት ነው፣ ለሴትዮዋ ስስቅ የነበረው። ከዛ ሴትዩ ደግሞ ምን አለቻት? የመኔ ነሽ ወይ ያለቻት አለባበሷን አይታ ማለት ነው። ከዛ ሴትዩ ደግሞ ተናቃ። አንዳንድ ሰው ግን ውጭ ለኔ ኢትዮጵያ ብቻ ይመስለኝ ነበረ ሰው እንደዚህ የሚታቸው ለካ እዚ ሀገርም ደግሞ ይተቻቻሉ ማለት ነው። እና አንድ እዚህ ሁነን ተሳስቀን ምናምን ወጣን፣ ተሳስቀን ምን ብለን ምን ብለን ወጣን ማለት ነው። እና በጣም ደስ የሚል ምሽት፣ ስልክ እየተደወለብኝ ነው እንግዲህ ከገባባቸው ይቀርታል። በጣም ደስ የሚል ምሽት፣ የሚያምር ምሽት ነበር ያሳለፍ ነው። ማሮችዬ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። መልካሙን ሁሉ ሉ ለእናንተ ተመኘሁላቸው። ስለምታበረታቱ ላይክ ስለምታደርጉ ስለምታበረታቱ ከልብ ከልብ ያመሰግናለሁ። እዚህ ደግሞ አትለፍልፊ ባት እያልኩ ነው ለሴትየዋ ማለት ነው። በቃሽ ዚህ ቀኛ ገምናለች ምናምን እያልኳት ነበር። እኔ ማፌን መዘዝ አድርጌ ነበር ከሴትየዋ ጋር እና እንደዛ ብዬ ተመለስኩ። ሴትዬ ዝም ቤስት ላይ ዝም አልኩ ማለት ነው። እና ማሮችዬ በቃ አመሰግናለሁ። ላይክ ሸር ሰብስክራይብ አድርጉልኝ። ባይ ማሮችዬ እዚህ ጋር ደግሞ እኮ የምናወራው የነበረው እና እንግዲህ፣ ለማንኛውም ባይ ብዬ ተመልሶ የመጣው ሳይው ቪዲዮ አላለቀም፣ ሪከርዱ እና ሪከርድ እያደረኩላችሁ ነው። ድምፅ ስላለ ነው በነገራችን ላይ ሪከርድ የማደርግላችሁ እንጂ፣ ድምፁ ላስገባላችሁ ነበር ማለት ነው። በጣም ደስ የሚል ምሽት ነበረ በእውነት እና አትርሱ ለማለት ነው። ላይክ አድርጎ ሰብስክራይብ አድርጎ ደስታ የሚያስደስታችሁ፣ ሳቄ የሚያስደስታችሁ፣ ላይክ ሼር፣ ሰብስክራይብ አድርጉልኝ ለማለት ያክል ነው። ማሮቼ አመሰግናለሁ።